ዋናው አላማ የዛሬ የጠራሁሽ ሰኢድና አንቺን ሱመያ ጋር ማነው፣ አዩ ጋር ለማስታረቅ ነው። እንኳንም ረሳኸው ሱማን። እሺ አዩ ጋር ለማስታረቅ ነበር የፈለግኩት እና ሰኢድም እንግዲህ አውርተናል፣ እሱ ጋር በጣም ከሰኢድ ጋር እያወራን ነው። እሱም እንደምታውቂው በጣም በፍለጋ ላይ ነው በስልክ ይህን መንገድ ነው። መስልክን ነበር አይደለም። እሺ፣ በጣም ነው ነገር እኮ ሰዎችን፣ ግን ሞላ ነው በስልክ የሚያወሩት ለምን አታስታርቁ ምናምን የሚሉት እንግዲህ አባት ነው። ስለዚህ እሷም ጋር መታረቅ አለባችሁ። እሱም እንደሁም እየጠየቀ ነው፣ እየደወለ በምትመጣ ሰዓት ጥራኝ እያለ ነው

አ የምርሻውደኝ ይበስልክ በጣም ነው ያወራሀኝ። ማለት ያው ከይቅርታ ጋር ግኝ ጨቀጨከኝ ከማለት ማለ ከዛ ይተላለፈም ሰው ብዙ የነበር ጨቀጨከኝ የሚለው ቃል ትንሽ ከብዳላ ግን ማለት ነው ግን የለም። ነታስብ ሰይድ የለም። አሰላሙ አለይኩም ወረህመቱላ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ጠፍቻለሁ። በኮመንት ሱመያ ጠፍተሽ እያሳሰብሽን ነበረ ምናምን እያላችሁኝ ነበረ እና ያው አልጠፋውም አለውኝ። ደህና ነኝ ን ያለው አልሐምዱሊላ። እና ዛሬ አዲስ ነገር እጄ ላችሁ መጥቻለሁ። እሱ ምንድን ነው? ወደ ቤቴ ሊሄድ ነው። ወደ የትኛው ቤቴ? ወደ ዲኤምሲ ሊሄድ ነው ማለት ነው። እውነት ለመናገር ህጄ ለማየት እየፈለኩ ነበር፣ ቤት የምን ላይ ደርሷል፣ ምናምን ለማለት ማለት ነው። ያው ቤት ከገዛች እስከም ገብት ቸኩላላቸው እና እንግዲህ ሊሄድ ነበረ። በዚሁ አጋጣሚ ደግሞ ሞላ፣ ነይ ፈልግሻለሁ፣ በፈልግሻለሁ እንዳቀሪ ብሎኛ ማለት ነው። እውነት ለመናገር ሞላ ያው ዛሬ ብቻ አይደለም ያወራኝ፣ ሁሌ እያወራኝ ነው። ያው ሚዲያ ላይ ባለው ነገር የሰይድና ያንቺ ጉዳይ ምናምን፣ እኔ ብገባበት ምን ይመስልሻል? ባስታርቃችሁ ምን ይመስልሻል? እንግዲህ ከጣውንትሽ ጋር ያው ላስታርቃችሁ እያለ ነበር ማለት ነው። እና እንደዛ እያለ ነበረ ማለት ነው። ለማንኛውም ግን ካላስታረኳችሁ እያለ ነው ማለት ነው። አንቺና ሠኢድን ካላስታረኳችሁ እባክሽን፣ ባክሽን እያለ ነበረ። ግን ለማንኛውም ዛሬ ለምን እንደፈለገኝ አላቅም። በጣም ለጥብቅ ጉዳይ ፈልገሻለሁ እውነት ለመናገር ማለት ነው። በቃ ከነገራሱ ስንቴ እንደደወለ አጠይቁኝ እንዳቀድ እያለኝ ነው እንዳቀድ እያለኝ ነው። ለመሄድም አላሰብኩም ነበር፣ ያው ግን ትልቅ ድርጅት ስለሆነ ችግር የለውም ብዬ በኮንፊደንስ እንግዲህ የወላችሁን እህታችሁ ዘና ብዬ እየርኩኝ ነው ማለት ነው። እንደተፈጠር አላውቅም። እንግዲህ ሞላም እንዳዘጋጀልኝ አብረን የምናየው ይሆናል ማለት ነው ወደ DMC ድርጅት እየርኩኝ ነው ማለት ነው። በዛውም ቤቴን ለማየት አስቤያለሁ ማለት ነው። ከርኩ ላይ ቀር ቤቴን ሳላይ አልመለስም ዛሬ ምን ላይ እንደደረሰ ያለው ካየውኝ አሳያችኋለሁ ማለት ነው። ከርኩ የርኩበት ቦታ ካሜራዬን እየርኩ ነው። እንግዲህ ለማንኛውም እንግዲህ ከሞላ ጋር ተገናኝቼ ምን ይፈጠራል፣ ምን ይለኛል የሚለውን ውስጥ ስንገባ እናየዋለን። አብራችሁኝ ሂዱ፣ ተከተሉኝ። እንግዲህ መጨረሻውን እስከማሳያችሁ ድረስ አሰላሙ አለይኩም።

አይ ያው አንተ እያወራህኝ ያለሁት ሌላ ነገር ስለሆነ ነው። እዛ እንዳልደውል ደስ አላለሽም ማለት ነው? አይ ማለት ብትደውል ችግር የለውም ግን፣ ስለ ቤቴ ብታወራኝ ደስ ይለኛል። ቤትሽ እንደዚህ ደርሰዋል ምናምን ደርሰዋል እኮ አሁን። በእሱ በእሱ ላይ ሲሆን በቃ ደስቴ ልነግር አልችልም። አይ ጥሩ። በዛ ከሆነ ደህና ነሽ? ደህና ነኝ። አልሐምድሊላሂ ቆየሽ። በጣም ዘገየሽብኝ። ብዙ ሰዓት አስጠበቅሽን።

እና እንግዲህ ደውለህ ባትደውልልኝም ግን ለመምጣት እያሰብኩ ነበር። ቤት የለ ማየት ማለት ነው። እና አጋጣሚ ደግሞ ስትደውልልኝ እንግዲህ በቃ እንደዛ ከሆነ ብዬ ብድጋር ማለት ዛሬም ባይሆን ኑሮ በዚህ ሳምንት ልመጣ እያሰብኩ ነበር። አዎ፣ እኔማ በስልክም አንዳንድ ሀይላይት ሀሳቡን እየሰጠች ነበረ። ግን መሰጠኝ ሀሳብ ደግሞ ማለት ነው በቃ በእኔ እና በሳይድ ጉዳይ ስለሆነ አዎ። ግን ያው መሰለሽ እኔም እዚህ ጋር እንደ ድርጅት እራሱን የቻለን ነገር ስላለው እራሱ የሆነ አሰራር አለው። ያው ማለት ምን እየተጣላ ሰው አታስገቡም እንደ እንትናችን አሀ ፍቅር መሆን አለበት። ኧረ እባክህ አካባቢው በቃ የፍቅር መንደር እኮ፣ የፍቅር መንደር እኮ ነው። ይሄ እኮ የግል ፀብ ነው፣ የሀገር አይደለም፣ የመንደር አይደለም። ሁለት ሰው እኮ ነው የተጣላው። ሁለት ሰው አሁን አለኝ ብዙ ትልቅ ነገር እንደ ድርጅት ሁለት ሰው አለኝ። በጣም ትልቅ ሰው ነው ትልቅ ነው እና እና ዋናው አላማ የዛሬ የጠራውች ሰይድና አንቺን ሱመያ ጋር አንው አዩ ጋር ለማስታረቅ ነው። እንኳን ምረሳ ሱማንሽ አዩ ጋር ለማስታረቅ ነበር የፈለግኩት። እና ሰይድም እንግዲህ አውርተናል። እሱ ጋር በጣም የተደዋወ ከሰይድ ጋር እያወራ ነው። እሱም እንደምታቂ በጣም በፍለጋ ላይ ነው። በስልክ ይህ መንገድ ነው። በስልክ እኔ ምን ብዬሽ ነበር? ጥሩ አይደለም እሺ፣ ይህንን ለመንገድ ነው እያልከኝ። በጣም ትልቅ ነው ትልቅ ነገር እኮ የተጣሉ ሰዎችን ማስታረቅ። ግን ሞላ ሙድ እያስክብኝ፣ ሙድ አይደለም እዚህ ጋር ኦዲየንስሽን በኮሜንትም በስልክ የሚያወርት ለምን አታስታርቁ ምናምን የሚሉት እና እንግዲህ አንቺ ልጆች አባት ነው። ስለዚህ እሷም ጋር መታረቅ አለባችሁ። እሱም እንደሁም ከአንዴ ሁለቴ ሶስቴ እየጠየቀ ነው እየደወለ በምትመጣ ሰዓት ጥራኝ እያለ ነው ወይኔ አንቺ ካለሽበት ጥራኝ ምናምን ስራ አለ ማለት ነው። እዚህ የለም፣ ባለ የለም። የለም ነው። እሱ በስልክ ነው የደወለው ግን ነው። አይ የምር ሸውደኝ። እንዳው በስልክ በጣም ነው ያወራኸኝ ማለት ያው ከይቅርታ ጋር ግን ጨቀጨከኝ ከማለት በቃ ማለት ከዛ አይተላለፍም። አንድ ሰው ብዙ እያወራኸኝ ነበር፣ ግን በጣም ይቅርታ ያው ጨቀጨከኝ የሚለው ቃል ትንሽ ይከብዳል፣ ግን እንትን እያልከኝ ነበረ ማለት ነው። ግን ሰይድ የለም አለ እንዲ ሰይድ ያችን ጠርተብኝ እንዳይሆን። አይ እሱም በኋላ እናወራለንና አንተ የምርስ ለድብድብ እኮ እዚህ ለእውነት ለትርቅ መስሎ ነው። ዛ የሚባል ነገር የለም እዚህ ጋር እኮ ድርጅት ነው ያለን ነው። ስለዚህ እሱን በኋላ እነግርሻለሁ። አሁን እኔ ልቤ ስለመጣ ሌላ ነገር መስማት አልችልም። ችግር የለም፣ ተረጋጊና በደንብ ስሚኝ፣ የሚገባውን ነገር ስሚኝ። እንደ ድርጅትም እንግዲህ ዋናው እናንተ ማስታረቅ ነው። ከዛ እናንተ ደግሞ ከታረቃቸው አዲስ ሎት አዲስ መንደር ያወጣናቸዋሉ እና እነሱን ባለ አንድ፣ ባለ ሁለት፣ ባለሶስት ሚኒት አዲስ መንደር እዛ ውስጥ ያወጣናቸዋሉ። ቅናሽ ምሳሌ ባለ አንድ ምኝታ ቅድመ ክፍያው 453 ሺ አለ። ባለ ሁለት ምኝታ ወደ 79 ባለ ሶስት ምኝታ 910 ብር አለ። ያው ተመሳሳይ ፋሲሊቲዎች አሉት፤ የልጆች መዋኛ ገንዳ ዘመና ኤሌክትሪክ የመሙያ የመኪና መሙያ ራሱ ብሎክ ነው ወይስ ከዛ ጎን? ከዛ ጎን የመጨረሻ ሌላ ማለት ነው። ከዛ ጎን አለ ሌላ መንደር የተያዘ ነበር ድርጅቱ የያዘውና የመጨረሻ ሄደ ይምሲ የለቀቅናቸው እነሷ አሉ። ስለዚህ እነሱ በማለት መልከት ሙሉ ፋሲሊቲዎች የማዋኛ ገንዳ፣ ፕሌይ ግራውንድ፣ ፔንት ሃውሶች፣ ሞል አለ ቤተ መጻሕፍት፣ ጂም፣ ስፓ በግሩፕ በግል ያነቦት ቤተ መጻሕፍቶች አሉ። እነዚህ ያሟላ ነው። በልደት በሀዘን ኮሚኒቲ የሚጠቀሙበት የራሱ የቻለ መናፈሻ ቦታዎች አሉ። ስለዚህ እዛው ጎን የለቀቅናቸው አሉ ና የመጨረሻ ናታስት ምናናቸው ናቸው ላውንች ያደረግ ነው። ስለዚህ የሚፈልጉት ሰዎች መጥተው መጠቀም ይችላሉ። ለዛም ነው ስፔሻሊ እንግዲህ በዛ ውስጥ አንችም ለቤተሰቦች ላሉት ኦዲየንሶች ብታስተላለፊው ለምን ዝቅተኛ ፍሎሪ ያለ ሊኖር ይችላል አዲስና አንዳንድ ምክንያት ያልጨረሷሉ ስለዚህ እናንተ ሁለታችሁ ይህን ነገር ብትስማሙልኝ ለሀያ ሰው ዲስካውንት ፓኬጅ ሰጥቻለሁ ማለት ነው እኛ ብንስማማ ነው ወይስ ባንስማማ ብትስማሙ ብንስማማ ለሀያ ሰው ዲስካውንት ካልተስማማን ያለውን ነገር እንግዲህ ካልተስማማን ካልተስማማ የሚባል ነገር ከድርጅታችን የለም ሁሰውማኛ አስብበት አሁን ይኸኛውን ማለት ነው ልክ እንደዛ ከባንክ ጋር የተያዘ ነገር አለው እንደ መጀመሪያው አይነት ነው ተመሳሳይ ነው የሀያ ቤት ነው ስለዚህ እነዚህን ዲስካውንት ማንኛውም ሰው መጠቀም ይችላል ከሱ የመጣ ነው ብለው ይደውሉ ለምን ዋናው ድርጅቱ ምንድን ነው እንደ ድርጅት የራሱን ስም ማስተካከል ስላለበት ስለዚህ ሁለታችሁ እዚህ ጋ ፀቡ ናችሁ ከአንድ ድርጅት ቤት ገዝታችሁ ማስታረቅ ስላለብን ከታረቃችሁ ደግሞ ቤቱ ሲያልቅ አይሻልም ቤቱ ካለቀም በቤቱ በቤቱ መርቃት ቤቱ ሲመረቅ በሬ ምናምን አርደ በሬም የፈለጋችሁትን ነገር እናስተካከላለን። መጀመሪያ ግን መጀመሪያ ቤት ይለቅ። ብዙ ቤተሰብ አፍርተሻል። ብዙ ሰዎች አሉ፣ ጎረቤቶች አሉ፣ በጣም የሚያደንቁሻሉ የሚያደንቁሻሉ በጣም የደወሉ እና ስለዚህ እንደ ድርጅትም ምንድን ነው ማድረግ ያለበትን ጥሩ ስለምግባር ምግባር ያለን ሰው ማድነቅ ስላለብን ነው ነው ስለዚህ እናንተም እነዚህን ነገር ብትጠቀሙ ሞር የተሻለ ነው። ለቤተሰቦች ያልጨረሱ ካሉ ምናምን የምትፈልጋቸው ነገሮች ካሉ ደውለሽ እንትን ማለት ትችላለች። ያው እኛ ቢዚም ስለምንሆን ነው። ስለዚህ በዋትሳፕም በቴሌግራም በኢሙን በምናምን በእያንዳንዱ ሶሻል ሚዲያ ማግኘት ይችላሉ። ግን ያው ታውቂያለሽ፣ እዚህ ጋር ቦታ ላይ ቀድሞ የመጣውን ሰርቪስ የምንሰጠው ማለት ነው። እሺ፣ አሁን ምንድን ነው አሁን ይኸውልህ፣ ሌላ ቦታ ሀሳብ ሄደ ማለት ነው። ግን ምንድን ነው አሁን ብዙ ሰው ማለት ነው። አንዳንድ ሰው እንግዲህ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 እሱ ቢያናግር እኔ ተነስቼ ሚዲያ ይቀርብ፣ ከዛ አንጻር ነው። አዎ ሁሉ ሰው ስለሚመጣ እና በአካል ደግሞ ሙሉ ጊዜያችሁን ነው አይደል? ቢሮ ውስጥ ምትሉ ሙሉ ጊዜያቸውን ስለሆነ በዛ ላይ ደግሞ የሚመጣውም ከስተመር እንደዛው ስለሆነ ሌላ ሰው እያስተናገዱ እናንተን ቀጥታ ማውራት ስለማይችሉ ድምፅ መልክት፣ በጽሁፍም በተመቻቹ እናንተ አስቀምጡላቸው። እነሱ ደግሞ ሰው በሌለ ጊዜ መልክታችሁን በክፍተ ሰዓታቸው ሰዓታችሁ ትመልሳላችሁ። አለስ መልዕክት እናስቀምጠዋለን፣ ሲመቸንም እየደወልን እናዋራችኋለን። ለምን ይህም በኦንላይን ላይም ስራ ስለሆነ ግዴታ ነው ማለት ነው አይደለ? ትክክል። ካስተመር ናችሁ በስልክም ሆነ በቀጥታም ሆነ ሁሉም መስተናገድ አለበት። ያው ፊት ለፊት የሆነውን የማስቀደም ነው፣ ቀድሞ የመጣውን ቀድሞ ሰርቪስ ነው የሚሰጠው። አዲስ አበባ ውስጥ ያላችሁ ደግሞ እንግዲህ ለቡ ማብራት ጋር መታችሁ በቀጥታ ማግኘት ትችላላችሁ ማለት ነው ሞላ ብላችሁ እንግዲህ በእኔ በኩል ከመጣችሁ ዲስካውንት ስላላችሁ ቀድማችሁ በሱመያ በኩል ብላችሁ ማለት ነው መታችሁ እዚህ ያለውን ነገር በአካል የበለጠ መታችሁ ማየት ትችላላችሁ ማለት ነው። ውጭ ያላችሁ ደግሞ እዚያው በኦንላይን ላይ ማናገር ትችላላችሁ አይደለ? ትክክል። እንግዲህ አንቺን ብለው በሱመያ በኩል ነው የመጣ ነው ብለው ስምንተኛ ፍሎር ሞላ ጋር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 ማለት ብር ካለ እገዛለሁ አዩ ጋር ሰይድ ሦስታችሁ በአንድ ከሆናችሁ ግማሽሽን ሽጬ መሸጥ ትችላለሽ አይደል መሸጥ መለወጥ ትችያለሽ ስለዚህ የአሁኑን የመጀመሪያውን ሽጬ እዚህኛው ላይ ብገዛ እንደ ሳይጣን ስለሚከተሉኛል ግን ይኸኛውን ልግዛ ስለሚወድሽ እኮ ነው ልጆችሽን ይዘሽበታል ልጆች እኮ ታዲ ማሳደግ አይችልም አይ ልጆችሽን ይዞ ልጆ የሱ ልጆችም ያንቺ ልጆች የጋራ ስለሆኑ ልጆች ተፋቶ ማሳደግ ይቻላል እ የተሻለ ነው ብሎ ሳይሆን የተሻለ የሚሆነው አብሮ መኖር እውነት። አይ ማለት አንድ ቤተሰብ ዝም ብሎ የሚበጣበጥ ከሆነ የተሻለ የሚሆነ መፋታት ነው። ወላ ውይይት እኮ ትልቅ መፍትሔ ነው። ስላላያቸው የማታውቀው ነገር ብዙ አለ እኮ። እንግዲህ የእውነት ልጅቷ መለስተኛ ጅኒ ናት። ፐርሰናል ነገር ሊኖራቸው ይችላል። ግን እንደ ድርጅትም። እሱም እየደወለ ደህንነትሽን እየጠየቀ ነው። እንደውም ምን ይለኛል መሰለሽ በምትመጣ ሰዓት ደውልልኝ፣ ወይም በምትቀጥራ ቀን ቀጥረኝ፣ ንገረኝ እያለኝ ነው። እንዳትሮጭ እሺ፣ አለ በቃ ንገረኝ፣ እሺ። የለም እኔ በስልክ ነው የምነግርሽ ያለውን ነገር እሱ ጋር እያወራ ስለሆነ መጀመሪያ አንቺ ፈቃደኝነት ማሳወቅ አለብን። አንድ ሰው ፕራይቬት፣ አንቺ መጀመሪያ ፈቃደኛ ስትሆኝ ነው እንጂ እሱ ስለጠየቀን ወይም አንቺ ስለጠየቅሽ አይደለም። የሁለቱን ሰው በተቃራኒ ያለውን ሀሳባቸውን ተቀብለን ነው ለማስማማት የምንሞክረው። ስለዚህ አንቺም እሱን የሆነ ሁሉ ሀሳብ እያመጣ ነው፣ የልጆች አባት ነው ምንም ቢሆን። ስለዚህ ብትታረቁ፣ እንዲያውም ማገናኘኝ እያለ ነው። በምትመጣ ሰዓት ለአግኛት እያለ ነው። ስለዚህ እነዚህን ሀሳቦች ብትወያዩ ብታስቢበት የተሻለ ነው። ሄድክ አመሰግናለሁ፣ ስላሰብክልኝ ችግር የለም። እሱማ እንግዲህ እንደ ድርጅት እኮ ግዴታ ምን እጠይቃቸዋለሁ እንደ ማኔጅመንትም ያሉ ቤተሰቦች ኦዲየንስ፣ ተከታታዮች እሱማ ታረቁ እያሉ ነው እኮ። ግን ያው አንዳንዴ ምን አለ መሰለህ አስታራቂ ኖሮ ክን እኮ አይኖርም የምትኖረው ራስክ ነክ እዚጋ ያለውን ህይወትን ደግሞ እንተደምታቋረል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

ማልመልስልም ለዛ ነው። ዞሮ ዞሮ አስቢበት፣ እሱን አወራቸዋለሁ። ችግር የለም እዚህ ጋር ጋር አትቀየመኝ። ለሱ ማዬ ለምን ትቀይምሻለሁ? በጣም ወድሽና ማከብር ሸቴ ስለሆን ስለዚህ እኔም ከማሰብ አንጻር ነው። ብዙ ሰው ነው የሚለኝ ተወያዩበት፣ አስቡበትና ይህን ነገር ወደ መፍትሄ ብትገቡ የተሻለ ነው። እሱም ከሚዞር በየአገሩ ከሚደክም ሰው ጋር ከግጭት ምንም የምታተርፉት የምታገኙ ነገር ስላለ ብትስማሙ ብትወያዩ የተሻለ ነው። እነዚህ ደግሞ መፍትሄ ካሉ ደግሞ ለቤተሰቦቻቸው እዚህ ጋር ኦዲን ስላለ እዚህ መንደር ብዙ ከስተመሮች አሉ። እናንተን ብለው እነሱ ያስታርቁናል። በአንድ መንደር ስለሆን ሁላችንም ደስ እንድላቸው ነው። አያንቱ አይታ ታላር ልጅ ትንሽ አይ ጎበዝ ልጅ ናት። ጎበዝ አልካት? ኧረ ተው። ስለሆነ እንደዚህ ወንበር ላይ ሁሉም እኮ የለ ወንበር ላይ እንደዚህ ቁጭ ብለው ስታየው ጨዋ ነው እኮ አይደል? ወጣ ሲል ደግሞ ከበስተጀርባው ሌላ ማንነት አለው። ሁሉም አለው እዛ ነው ግን ማለት እንደዚያው በሩቁ ከሆነ አሁን እኔ እናንተ እንዲህ ተነጋግረን የኔ ክፋት አንተ ምንም አያደርገኝም፣ ያንተ ክፋት ደግሞ እኔ ምንም አያደርገኝም። ለምን ከዚህ ከሄድኩ በኋላ አንገናኝማ። አብሮክ የሚኖር ሰው ግን የአንተ ክፉ ማንነት አብሮክ የሚኖረውን ሰው ነው የሚጎዳው። አሁን አንተ አዩን እንደዛ ነው፣ ወንበር ላይ ነው እንደዚህ ቁጭ ብለት አናግራት አለ፣ ትሄዳለ የሆነ የራሷ ማንነት አለው አብሮ ለመኖር ችግር ነው። ትክክል ነሽ። እንግዲህ እኔ ሀሳቤ ሰይድን እንግዲህ ነግሬው ፈቃደኛ ሆኗል ለመታረቅ ማለት ነው። ስማ የጨቀጨቀ ነው የደከመ ነው። ስለዚህ አንቺም ፈቃደኝነት መጠየቅ አለብን። ስለዚህ አንቺም እሽ ብቴ ደስ ይለኛል። ምታስብበት ለምን፣ መታረቁ የተሻለ ነው ከዛ ፍቅር ይሻላል ብያ ነው። ስማ እንግዲህ አወራን። ከፈለሽ ወይለጥራው እንዴ? አረ ባለተ ራሴን ነው የማጠፋው። እኔ ያገባኝ ፖስጣ አበን ህግ መጥቷቸው እንዲዘ በቃ ከሞትኩኝ ያዙልኝ እንዛ እንደዛ አልወጣኝም እ እንዴት ተታረቁ። ሰው እንዲስማማ ሰላማዊ ኑሮ እንዲኖር ነው የምንፈልገው እኮ ግን የለማ የለም። ወላሂ እውነት ልመለክ አማኝኝ እንዴ? ስለዚህ እሱን አውርቼዋለሁ፣ ፈቃደኛ ነው። ያው ተጫሪች መልዕክትን አስቀምጧል። እንግዲህ የአንቺን ፈቃደኝነት ነው የምጠብቀው እኔ እሺ ካላልኩኝ አይመጣም አይመጣም። ድርጅት ላይ ነው የምሰራ፣ በቃ እሱ ይቆይና ማለት ነው። ለማንኛውም እንግዲህ ስላሰባችሁልኝ አመሰግናለሁ፣ አለይስጥልኝ ለማስታረቅ ስለሞከራችሁ ሁላችሁም፣ ከሠኢድ ጋር እንድመለስ የምትፈልጉ ታረቅ የምትሉኝ በጣም ነው የማመሰግነው። ወላሂ ለእኔ እንዳስባችሁልኝ አላህ ያለ እናንተ ያስብላችሁ። ጥሩ ነገር ሲጣችሁ ነው ምለው። በተረፈ እንግዲህ ማለት ነው አዲስ ነገር ያለውን ነገር ነግረኸኛል። ምን ምን ነበር ያልከኝ ቅድም? ሀሳብ ውስጥ እንግዲህ አዲስ የለቀቅናቸው ሎቶች አሉ። ባለ አንድ ባለ ሁለት ባለ ሶስት ምኝታ ነው። ባለ አንድ ባለ ሁለት ባለ ሶስት ምኝታ፣ ከዛ በላይ የለም አለ ባለ አራትም አለ። ያው ሀሳቡን የሰጠናቸው እንጂ ሞልተዋል። ምሳሌ ባለ አንድ ምኝታ 453 ቅድመ ክፍያ ባለሁለት ምኝታ ደግሞ 790 ባለሶስት ምኝታ ደሚሲ የመጨረሻ ፕራይም ሎኬሽን ላቸው የለቀቅናቸው አሉ። ስለዚህ እነሱ ላውንች አድርገናል። ማንኛውም ሰው የትም ሆኖ መጨረስ እንደሚችል በደችልም ሆኖ ያው እስካሁን እንደነበረው አይነት ነገር መጠቀም ይችላሉ። ስለዚህ ያልገዙ በአንዳንድ በፍሎር ምክንያት በምናም የቀሩ ካሉ ይዝገኙ ካሉ በዚሁ እያወጣናቸው ላውንች ያደረግናቸው አሉ ለሀያ ሰው ለሀያ ሰው ዲስካውንት አለው ማለት ነው። ጀምሮ እንግዲህ ተሎ ብላችሁ ካልገዛችሁ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 መልእክት አስቀምጡ። ይመልስላችኋል ማለት ነው። ስትመጡ ከሱመያ ነው በሉ ማለት ነው። ምክንያቱም ከሀያ ሰው ቀድማችሁ ከመጣችሁ ዲስካውንቱን እንድታገኙ ማለት ነው። በእኔ ከመጣችሁ በሱመያ የመጣ ሰው ስለሆነ ማለት ነው፣ ዲስካውንቱን እንድታገኙ ማለት ነው። እና እንግዲህ ይሄዳችሁ ግዙ እንግዲህ አሁን ዲስካውንት ብዬ አዩና ሳይድ መቶ እንደማይገዙ ተስፋ። ለእነሱ ግን በእናት እንዳታስገባቸው። ባለፈው በእኔ ምክንያት ዲስካውንት አርጋይለታለ። ምን አረክለት? ችግር የለም በቃ በቃ። ግን ከዚህ በኋላ እሱ ዲስካውንት ሀያ ሰው ላይ እንዳታስገባው። ችግር የለም በቃ፣ ከሳይድ እና ከዛች አይጥ ውጭ ማለት ነው። ለ ግን በቃ እነሱ መቶ እንዳይገዙ ዲስካውንት ማለት እንዳሰጠ አልቋል በላቸው፣ አልቋል በላቸው። እሺ አንቺ እንደሱ ካለች ችግር የለም ማለት ነው። ለአንቺ ሆናለሁ እና ለማንኛውም ማለት ነው እየመጣችሁ የሱመያ ጉረቤቱ ነው። እዛኛውም ቢሆን እኔ እንደውም ይሄኛውም መሸጥ ስላሰብኩ ማለት ነው ገና ሀሳብ ላይ ከዛኛው ላይ እንድገዛ ማለት ለምን እኔ ጋር አንድ ብሎክ ላይ ስለሆነ የገዛ ነው ከአዩ ጋር መኖር አልችልም ማለት ነው። እና እንግዲህ ይህንን ይመስላል ቆይተ ቤቴንም እንግዲህ በዛ አየዋለዋ ቤቴንም አየዋለሁ ከተመቸኝ አሳያቸዋለሁ። ቤቴን አይቼ እሄዳለሁ ማለት ነው። ካልተመቸኝ ደግሞ ቤቴ ሲያልቅ ተውታላችሁ ማለት ነው እና ለማንኛውም ይህንን ይመስል ነበር ቆይቴ። እዚህ ጋር ባለው ቁጥር እየደወላችሁ ዲስካውንቱ እንዳያመልጣችሁ፣ እንግዲህ የመጨረሻ ነው ስላለ ተሎ፣ የኔ ጉረቤት ሁኑ። እንደምትወዱኝ ስለማውቅ ማለት ነው፣ ያው ቡና ስለምወድ ሁላችሁም ማዳረሳችሁ በቃ አንድ ቤት አልቀርብም፣ ሁሉም ጋር እያንኳቆረ መጠ ማለት ነው

አስማሙ ገና መች ኖር ገና እየተሰራ ጀመርሽ ማለት እኮ ኖርሽ ነው። እንግዲህ ገና ጀመርን፣ ግን ባስሸጥላቸው አሪፍ ነበር። ግን እሺ ይሁን እኔ ቅድሚያ ስለመጣሁ በቃ የለም ነው። ከነጭራሹ ብሎኩ የለም ነበር ማለት ያለብን ሁለት ሰው ቢቀርም ችግር አለ። አንድ ሰው ለእኛ እንድሽ ነው። እናመሰግናለን። ግን ለወደፊቱ በጣም ሀብታም ኮንኩኝ እንዳለ ብሎኩን ገዝቼ ሁለቱን አስወጣቸዋለሁ ማለት ነው። ክፉ ስለተመኘው ምናልባት ፈጣሪም ላይሰጠኝ ስለሚችል ችግር የለውም። ለማንኛውም እንግዲህ በጣም አመሰግናለሁ። ይሄን ይመስል ነበረ እንግዲህ። እየገዛችሁ እየደወላችሁ፣ በተረፈ ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ሰላም አሌኩም ወራህመቱላሂ ወበረካቱ